ያው ድካም ድካም ይለኛል። ምግብ መብላት አልችልም። ልጄም እናቴ ጋር ሆነች፣ አላሳደኳትም። ከዚህ በኋላ መውለድ እንዳታስቢ፣ ምክንያቱም ከወሊድ ጋር የመጣ ስለሆነ እንዳታስቢው። ልክ መድኃኒቱ ሲሰጥኝ የበለጠ ነው የሚያመኝ። ሆስፒታሉ ሰዱኝ። እኔ እኮ እየሞትኩ ነው፣ ለምን ትተኛላችሁ? ላችኋለሁ። ምኑን ያረሳውክ እኔ፣ ስራዬን፣ ልጆቼን። ብቻ ጌታ ሆይ በመታመሜ በጣም አመሰግናለሁ አልኩት። ሊያ ኤልያስ እባላለሁ። የመጣሁት ከዚሁ ነው። ባለትዳርና የሶስት ልጆች እናት ነኝ። እግዚአብሔር ለእኔ ብዙ ነገር ነው ያደረገልኝ፣ በሕይወቴ ብዙ ነገር። ከዛ ግን በጥቂቱ ልናገር። ሶስተኛ ልጄን ስወልድ አምስት ወር እርጉዞኜ በጣም ታመምኩኝ። ያው ቁርጠት ምናምን ነበረ፣ ግን እኔ ያሰብኩት ያው ከእርግዝናው ጋር የመጣ መስሎኝ ነበረ። ግን በጣም ሲያመኝ ሄድኩኝ ሆስፒታል። ሲሄድ የቆሽት ቆሽት ላይ ውሃ ቋጥሮ ነው ምናምን አሉኝ። ግን በጣም ነው ህመሙ፣ በጣም ከፍተኛ ነበረ። እዛ ታከምኩኝ ገባው እንደገና አሁንም በስምንት ወሬ እንደዛው እተኛለሁ ሆስፒታል። በአምስት ወርም በስምንተኛ ወሬም እንደዛው ከዛ በሰላም ተገላገልኩኝ። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ልክ በወሬ ወልጄ በወሬ መታመም ጀመርኩኝ። ያው ድካም ድካም ይለኛል፣ ምግብ መብላት አልችልም። ከዛ በጣም እያመመኝ ሲመጣ ሆስፒታል ሄድኩኝ። ሆስፒታል ሲሄድ ልብሽ በጣም ነው የሚመታው፣ በጣም ያው፣ ይደክመኛል እንጂ አላወቅኩትም እኔ። ልብሽ በጣም ነው የሚመታው መቶ ሰላሳ ሰባት ምናምን ነው የሚመታው ልብሽ አሉኝ፣ ማለት ነው። ከዛ በኋላ በጣም ዶክተሮቹ በጣም ብዙ ዶክተሮች መጡ አዩኝ፣ ምና ግን በቃ ምን እንደሆነ አልታወቀም። ያው ያመኛል፣ ልቤ በጣም ይመታል። ከዛ ትተኛ ተባለ፣ ተኛው በጣም ብዙ ምርመራ ተደረገልኝ፣ በጣም ብዙ ማሽን አየኝ። መጨረሻ ላይ የደም መርጋት ነበረ፣ የደም ወደ ሳምባዬ ምናም የሚሄድ ቱቦ ውስጥ ደም እየረጋ ልቤ ሲመታ አይደርስም፣ ይመልሰዋል። ደሙ ማለት ነው የረጋው ደም። በዛው እዛው ሆስፒታል ሆንኩኝ በቆየው እዛው ሆስፒታል ወልጄ በወር ወ በወሬ ነው። ከዛ በኋላ ልጄም እናቴ ጋር ሆነች። አላየዋት፣ አላሳደኳትም እስከተወሰነ ጊዜ። ሊይዝ አልችልም፣ መራመድ አልችልም ያው ተይዤ ነው የሚሄደው። በጣም ይደክመኛል። ሽንት ቤት ገብቼ መመለስ አልችልም። ያው ኮንዶሚኒየም ነው የምንኖረው፣ ግን እዛም ደርሶ ለመመለስ በጣም ከባድ ነበረ። ልጆችም እንግዲህ በቃ ማንም ቴኬር የሚያደርግልኝ ሰራተኛ ናት። በጣም በቃ ተጨነኩኝ። ጌታ፣ ልጆች ሰተኸኛል፣ እባክህ በቃ እስካሳድጋቸው ብቻ ብዬ ነው የምለምነው፣ ጌታን በቃ ከሰጠኝ ላሳድጋቸው ብዬ በጣም በቃ የሚጨንቀኝ ልጆቼ የማሳደግ ነው እንጂ የኔ እመማል ደንበረም። ልጆቼ ለማን ጥዬ ነው የምሞተው፣ የሰጠኝ ልጆች ብዬ ነው የምጸለየው ሁሌ። እና ቤት ውስጥ ይጸለይልኛል። ይጸልዩልኛል ሰዎች እየመጡ ይጸልዩልኛል ግን ሆስፒታል ተኝቼ መድኃኒት ሲሰጠኝ የበለጠ ነው የሚያመኝ። ሲሰጠኝ በቃ የሆነ ይጨንቀኛል፣ ጭንቅላቴን መቆጣጠር አልችልም። ይዛችሁኝ ውጡ ከዚህ ነው ምለው በቃ በጣም አስቸግር ነበር። እና መድኃኒት አትስጡኝ ብዬ ነው ምለምናቸው እህቶቼ የነበሩ ባለቤት ያለ ሁሉም አሉ፣ ግን በቃ መድኃኒት አትስጡኝ። ልክ መድኃኒቱ ሲሰጠኝ የበለጠ ነው የሚያመኝ። እግዚአብሔር ግን ከዚህ ሁሉ መከራ እኔ ያዳነኝ። እቤት ገብቼም ከዛ በኋላ ያው ልጆቼን ምንም ማድረግ አልችልም፣ ሰው እንግዲህ ዳይፐር እንኳን መቀየር አልችልም። እኔ እንኳን ርቦኝ ሰው ካላጎረሰኝ መብላት አልችልም። በቃ ትንሿ ልጅን እያየዋት ሰው መጥቶ ወይ ደውዬ ዳይፐር ቀይሩልኝ። ባለቤቴ ከሌለ ምናልባት እህቶቼ ከሌሉ ጎረቤት ጋር ደውዬ ነው ዳይፐር እንኳን የሚቀይሩልኝ። ስለማልችል ስለማልንቀሳቀስ ከዛ መጨረሻ በቃ እቤት እተኛለው። መጥቶ ይጸልዩልኛል። የባለቤቴ ባልደረባ አለች፣ ባለቤቴ እኮ እንደዚህ ታሞ ነበረ እንዲህ እንዲህ ቸርች ሲኤም የሚባል እንደዚህ ምንድን ነው ጉድሽ? ወላ አካባቢ አለ ናም ብላ ነገረችው። እዛ ይዞኝ መጣ። እውነት ይዞኝ ሲመጣ እንደምን እርግጠኛ ነበርኩኝ። መጥቻ አላቅም፣ እዚህ ቸርች መጥቻ አላቅም ነበረ። ግን ስመጣ በጣም በቃ ሲጸለይልኝ በቃ ደስ አለኝ። በቃ እንዴት በጣም ደስ አለኝ በቃ ዳንኩኝ አልኩኝ። በቃ ከዛ ከዚህ እንደወጣው ባለቤቴን ዳንኩኝ እኮ አልኩት። እውነት ማንም ተጸለየልኝ እንጂ ድነሻል ከዚህ በሽታ ያለኝ ሰው የለም፣ ግን በቃ ዳንኩኝ አልኩኝ። ቤተሰቦቼ ጋር አባቴ ጋር ደወልኩኝ። አባ ዳንኩኝ እግዚአብሔር አደነኝ አልኩት። በዛ ቤት ሆኜ እንኳን ሌሊት አልተኛም። ማለት ስተኛ እየሞትኩ ያለው ነው የሚመስለኝ። ለእኔ እየሞትኩ በቃ የሆነ ይዞኝ የሚሄድ ልቤን ድክም ልተኝቼ አልችልም። በቃ ተነስቼ እቀመጣለሁ። እቀሰቅሳቸዋለሁ፣ ሆስፒታሉ ሰዱኝ እኔ እኮ እየሞትኩ ነው፣ ለምን ትተኛላችሁ ላችኋለሁ መድኃኒቱ እየወሰድኩሽ እየወሰድሽ እኮ ነው ከዚህ በላይ ምንም ልናደርግልሽ አንችልም ይሉኛል። ቤተሰቦቼ የት እንውሰድሽ እሺ ይሉኛል። በቃ ተነሹሽ ጸልዩልኝ እላችኋለሁ፣ ጸልዩልኝ እላችኋለሁ። እና እግዚአብሔር ለእኔ ብዙ ነገር ነው ያደረገልኝ። ለልጆቼ እንድኖር እድሜ እንጨመረልኝ እና እኔ መናገር የምፈልገው ሌላ ከመዳኔም ሌላ እኛ ስንኖር እኔ ስኖር እኔ ልበልና እኔ ስኖር በጣም ሰራለው እማራለው ያው ልጆቼን ቤቴን ነው እንጂ በቃ ከጌታ ጋር እየተራራኩ መጣው። ቢዚ በመሆን እኛ ቤት ቴሌቪዥን እንኳን አይከፈትም። ማለት እኔ በቃ ስራ ነው ትምህርት ነው ምናምን፣ ግን እግዚአብሔር እየኖርኩ ያለሁት በራሴ የነበረ የሚመስለኝ እየለካ የምኖረው ማለት ስኖር ስሰራ በጉልበት የነበረ የሚመስለኝ። እግዚአብሔር ግን የሆነ ነገር ሊያስተምረኝ ይፈልጓል እና እግዚአብሔር ለካ በእኔ አደለም የኖርኩ የነበርኩት አልኩኝ። ከዛ በኋላ ያስተዋልኩት ነገር ከለካ በእኔ አደለም የምኖረው ለካ አንተ ነህ እያኖርከኛ ለምን ረሳውክ ጌታ ሆይ አልኩት። ምኑን የረሳውክ? እኔ ስራዬን ልጆቼን ብቻ አንተ ግን እንዳስታውስክ አንተን እንድል እድል ሰጠኸኝ። ጌታ ሆይ በመታመሜ በጣም አመሰግናለሁ አልኩት፣ እና እግዚአብሔር ከተጸለየልኝ በኋላ ያኔ ያን ቀን በቃ ገባው፣ እንደነገርኳችሁ ድኛለሁ አልኩኝ። ተኛው፣ እውነት ተኝቼ አደርኩኝ። በቃ መተኛት ተኝቼ አደርኩኝ። ሰላም ተሰማኝ። በቃ ሆስፒታል ነበረኝ ቀጠሮ፣ በስንተኛ ቀን በዛው ሳምንት ሄድኩኝ፣ ሄድኩኝ ያው አየኝ ዶክተሩ። ከዛ በፊት ከዚህ በኋላ መውለድ እንዳታስቢ፣ ምክንያቱም ከወሊድ ጋር የመጣ ስለሆነ እንዳታስቢው። ቤተሰብ ጠራ ዶክተሩ። ዶክተሩ ቤተሰቦቼን፣ ባለቤቴን ሁሉንም ጠርቶ ከዚህ በኋላ ማሰብ እንደው ሶስት ልጆች አሉሽ አይደል? አሁ በቃሽ። እግዚአብሔር እነሱን ያሳድግልሻለ። ከዛ ከዚህ ከመሄድኩኝ ሲያይ ሂኮ ምናምን ማሽኖች አዩኝ፣ በማሽኖች አየኝ። እዛ በኋላ ሊያ የደም መርጋቱ የለም ጠፍቷል። እግዚአብሔር ስም የተመሰገነ ይሁን እና ጠፍቷል የደም መርጋቱ የለም የቱም ቦታ አይታየኝም አለኝ። እዛ ምንድን ነው በቀደም ምድር ላይ መጣ አለኝ። በእንትንም ይታያል በላብራቶሪም ይታያል። እና ሲታይ ትክክል ነው የመጣው የኖርማል ሰው እዛ ከዛ እንዴ እንዴት ነው ምናምን ተጸልዮልኝ ነበር ዶክተር አልኩት። እዛ ሌሎች ሶስት ዶክተሮችም አብረውት ነበር ነበሩ እዛ ሊያ ሶስት ልጆች አሉሽ? አዎ። ትወልጃለሽ እንዴ? ከዚህ በኋላ መውለድ ትፈልጊያለሽ? አለኝ። ከዛ በኋላ እኔማ እፈልጋለሁ ስድስት ወልዳለሁ ብዬ ነበር እናንተ ከለከላችሁኝ እንጂ አልኩት። ከዛ በኋላ አረ ከዚህ በኋላ መውለድ ትችያለሽ፣ ኖርማል ነሽ አለኝ። ከዛ ከሶስት ከአምስት ወር በኋላ እንደገና ሙሉ ምርመራ አደረግኩኝ ሄጄ፣ ግን የልቡን መድኃኒት አታቁሚ፣ በእንትኑም አይፈቀድም፣ ያው ብትድኝም መቀጠል አለብሽ አለኝ። የልቡን የደመርጋቱን ግን አቁሚ ያለኝ እዛ። እግዚአብሔር ሲያድን ሙሉ ነው የሚያድነው ዶክተሩ የደም መርጋቱን አቁም ያለኝ፣ እኔ ሁሉንም ነው ያቆምኩት። ከዛ በኋላ ምንም አልወሰድኩም። እዛ በካ አምስት ወር በኋላ ሄድኩኝ ታየው። እዛ በፍጹም አሉ፣ እንዴት እንደዚህ ይሆናል አሉ። በስም ነው የሚያውቁኝ፣ በጣም ነው የምመላለሰው። ያው አንድ ሳምንት እተኛለሁ፣ አንድ ሳምንት ቤቴ ነኝ፣ አንድ ሳምንት እተኛለሁ፣ አንድ ሳምንት እና ሊያ እንዴት እንደዚህ ይሆናል ሰማንያ እኮ ነው ልብሽ የሚመታው አለኝ። ከዛ በኋላ አይ አይሆንም ብሎ እንደገና በሌላ ማሽን አየኝ፣ ልቤን እንደገና አየኝ። አይ ኖርማል ነው አሉ። አሁንም ሁሉም ሁሉንም አዩኝ። ሁሉም በቃ እንደገና ያን የታየውበት ማሽን ሲቲ ስካን ሳይቀር ልቤ ውስጥ ምናልባት ወደ አንጀቶች ሁሉ ሊሄድ ይችላል የደም መርጋቱ ብለው ሁሉም ሲቲ ስካን ሁሉም ነገር ታየው። በቃ ነጻ ነሽ፣ ምንም ነገር የለም አለኝ። እግዚአብሔር ስሜ የተመሰገነ። ሃሌሉያ! በጭብጨባችን እግዚአብሔርን እናከብረዋለን።